እንደው ብሩኬ ደስተኛ አልነበረም። ብሩኬ ፊቱን ዘብዝቦን ነበረ። ብሩኬ በጣም በጣም የገረመኝን ነገር እነግራቸዋለሁ። በጣም የገረመኝን ነገር አንድ ነገር ልንገራቸው። እንደው በማርያም እንደው በማርያም እንደው በሙስሊሞችን በአላይን ቪዲዮ ላይክ አድርጉት። እኔ እንድ ነው የዩቱብ ቤተሰቦች በጣም ተጋበኛ ናቸው። ጥጋብ ይወጠራችሁ 500 ብር አሁን አንሷል ብላችሁ ነው። አንሶ 500 500 ብር አንሶባችሁ ነው እ ይሄን ግባው አናሸንፍም አንፈልግም ብላችሁ ጥግብ ያላችሁ 500 ብር ቀላል መስሏችሁ ነው። አዲስ አበባ ላይ ዛሬ ይሄ ቪዲዮ አንድ ሺ ላይ ገብቶ ፕሊስ እስቲ በእናታችሁ ልሸልም ታው እንደሰው ኧረ ተው እባካችሁ ተው ተው ለምናችሁ ይሄን ቪዲዮ እስኪ ዛሬ አንድ ሺህ አስገቡ ማርያምን። እና ወደ ነገራችን ወደ ቁም ነገራችን ንግባ። ጊባቤ ማሸነፍ ከፈለጋችሁ አምስት መቶ ብር መሸለም ከፈለጋችሁ ይሄን ቪዲዮ አንድ ሺህ ላይ አስገቡት። ኮሜንት ችግር የለውም አንድ ኮሜንት አስር ላይ ካገኘ ውስጥ ጽፋችሁ አስር ላይ ካገኘ ሸልሞዋል። እና በተረፈ ቤተሰብ ወደ ነገራችን ስንገባ፣ በጣም የገረመኝ ነገር በጣም ከምንም በላይ የገረመኝ ነገር ቤተሰብ እንደ ቡሩኬና ሀይሚ መታረቃቸውን። እንዲሁም በጣም ቁጭ ብዬ ሳስበው ቲክቶክ ላይም ሳይ ዩቱብ ላይም ሳይ የእነሱ መታረቅ የማይፈልጉ ሰዎችም አሉ። እናንተ አቤት፣ ስንት ጠላት አለ መሰላቸው? ወይኔ ወይኔ ወይኔ በጣም የሚገርመው ነገር ዛሬ ግን በሚገርም ሁኔታ ነው የመጡት። እንግዲህ አይታቸዋል። ትላንትና አቡ ይዟቸው ሊወጣ ብሩኬ ያሉ ሊቀይር ሲል ምናምን ነው ቪዲዮ ያለቀ። እንግዲህ ዛሬ በጣም ቆንጆ ነገር ይዞ ይመጣሉ ብዬ አስባለሁ። ያው ትርቁም ተፈጥሯል። ያው አብዛኛዎቻችሁ፣ አንዳንድ ሰዎች እንደው ብሩኬ ደስተኛ አልነበረ፣ ብሩኬ ፊቱን ዘብዝቦን ነበረ ብሩኬ ምንድነው የዘፈዘፈው? እኔ አልታየኝም የእሱ ፊት መዘፍዘፍ ታይቷቸው እንዴ ቤተሰብ እናንተ? እኔ አልታየኝም። ያው ወንድ ልጅ ስለሆነ እንዴ እንዴ ምናምን ፀጉሩን ሊያሻሽ ምናምን ይችላል። ያው ሃይሚ ደግሞ ሴቶች ሲቶስ ስንባል ደግሞ ፈገግ ማለት ስለምንል ሃይሚ ደግሞ ፈገግ ብላ ታረገችው። ምንድነው ቆይ? ምኑ ላይ ነው ብሩኬ ደስተኛ ነው ነው? እስቲ ንገሩኝ እስቲ በእናታችሁ ኮሜንት ላይ ራሱ አስታውቁኝ ቪዲዮ ላይ እያደረጋችሁ እስቲ ኮሜንት ላይ ንገሩኝ የተሰማችሁ የትላንትና ቪዲዮ ላይ የተሰማችሁን ነገር እኔ እንድጽፉልኝ ይፈልጋሉ። እንድጽፉልኝ በቃ ኮሜንት እናንተ የተረዳችሁት መንገድ ላይ የተረዳችሁትን ነገር እንድጽፉልኝ እፈልጋለሁ፣ ይሄን ነገር ማለት ነው እና ብሩኬ በጣም ደስተኛ አልነበረ። ወንድሙን ፈርቶት ነው። ብሩኬ ወንድሙን ፈርቶት ከሀይሚ ጋር ታረቀ። ብሩኬ መታረቅ ባይፈልግ ኑሮ አልታረቅ የሚል ነበር። ሀይሚ መታረቅ ባትፈልግ ኑሮ አልታረቅም ትል ነበረ። ታውቃላችሁ እነሱ በማንም እንደማይሄዱ እንደማይሄዱ እንደዚህ አይነት ነገር ላይ እነሱ መሀላቸው ላይ ምንም ነገር ካለ እነሱ ሰው ቁጭ አድርገው የሚለፋለፉ ልጆች ናቸው። ሚጋ ምን እንደዚህ የሚቦጫጨኩ ልጆች ናቸው ሰው ካልመሰላቸው ማለት ነው። ከመሰላቸው ግን ጸጥ ብሎ መታረቅ ካለባቸው ይታረቃሉ። ባይመስላቸው ብሩኬ ባይመስለው ሀይሚ ባይመስላት አይታረቁም ነበር። ቤተሰብ ተው እንጂ እንዴት ነው ብሩኬ ወንድሙን ፈርቶ ነው የታረቀው የምትሉት? ምን አድርጎን ወንድሙ የሚፈራው እንዴ እሱ እኔ እንዲያውም አሁን እኔ ምለው ለሀቡ እንዲያውም በደንብ አድርጎ የውስጣቸውን ነገር መጠየቅ አለበት። ለምን መሰላቸው አሁንም ከባድ ነገር ይዞ እንዳይመጡ የውስጣቸው መጠየቅ አለበት። ምን መደረግ እንዳለበት፣ ምን መወሰን እንዳለበት በዚች ልጅ ነገር ምንም መወሰን እንዳለበት መታየት ነው ያለበት እና አይቶ በደንብ አድርጎ እሱ እንደ ወንድምነት እንደ ታላቅነት ማስተካከል አለበት ነው የምለው። እና ብሩኬ እንደ ወንድምነት እንደ ታላቅነቱ አክብሮት የተሰማውን አውቆ ነው ከሀይሚ ጋራ የታረቀው። ትልቁ እንደውም ይሄ ብቻ አይደለም። በጣም በሚገርም ሁኔታ ነው መሰለኝ እንግዲህ አቡ አዘጋጅቶላቸው ይሆናል የሆነ ነገር እንግዲህ አብሮ የሚያወሩበትን እየበሉ እየጠጡ ያወራሉ ብዬ አስባለሁ። ዛሬ ማለት ነው ዛሬ እንደውም በቆንጆ ነገር ሊመጡልን ይችላሉ። ከእግዚአብሔር ጋራ እና ቤተሰብ። እኔ የሚገርመኝ ነገር ለምንድን ነው ኔጌቲቭ ነገሮችን ነጌቲቭ እና ፖዚቲቮችን ነገር በቃ ማና ምንት ማና መዛዝ ነው። ዝም ብለን እንደመጣለን፣ ለምን እናገራለን? ለምን ብሩኬ ምኑ ላይ ነው ቅር ያለው? ምኑ ላይ ነው? እናንተ የተሰማችሁ ቅሬታ ምን ላይ ነው? አንዳንድ ልጆች ቅር ብሎታ ደስተኛ አይደለም፣ ያላችሁበትን ነገር ማወቅ ፈረግ ኃይሚዬ ግን ደስተኛ ነበረች። ፈገግ ብላ ነበረ። እሷነች እንደም እጇን የዘረጋችለት ተዘርጋ። ምን ችግር አለሁ እንዴ ደግሞ ወደ ሰው አይደለም እጅ እነጠፍለታለሁ። ምን ችግር አለው እና እኔ ግን እኔ አልታየኝም። እኔ ብሩኬ ምንም ያደረገው ነገር ለምን እንደውም ዞር ስንዱ እቅፍ ነው ያደረጋት። እንደዚህ ውስጥ ክስ ታደርጎን ቅፍ ያደረጋት ምንድነው እስቲ፣ የተጀነነበት ምንድነው እስቲ። እኔ አልገባኝም። አስገቡ አስገቡልኝ ለኔም እንደናንተ እንዲገባልኝ አስገቡልኝ እስቲ እና እነሱ ደስተኞች ናቸው እነሱ ምንም ነገር እንደውም ብዙ ብዙ ነገሮች ልናይ እንችላለን አሁን ብዙ ነገሮችን ልናይ እንችላለን ከዚህ በኋላ ብዙ ሰርፕራይዞችን ብዙ ነገሮችን ልናይ እንችላለን ስለዚህ ደስተኛ አደለም ነው እያላችሁ ብሩክ የራሱ ሚስጥር አለው ምንም ነገር የራሱ ሚስጥርም የለውም አሁን እናያለን መጨረሻው እኮ እናያለን እኮ ዛሬ እኮ ሁሉ ነገርን እንሰማለን እናያለን ምን እንደሚፈጠር እኔ በበኩሌ ግን ሁለቱን ብሎክ ቢያደርጓል ልጅቱን ጥሩ ይመስለኛል። ሀይሚን ብሩኬን ብሎክ አድርጎ፣ እባካችሁን የእነሱን መታረቅ ደስ ያላላችሁ ሰዎች ካላችሁ እንግዲህ ምንም ሊደረግ አይቻልም። እንግዲህ ምንም ምንም ሊደረግ አይቻልም። በቃ ታርቀዋል። በቃ ታረቁ እኮ። በዚህም አወረን በዛም አወረን። ብሩኬም ተመቸው አልተመቸው ምን አለው? በቃ ብሩኬ ደግሞ ቅድም እንትን ላይ ያስቀምጧል። ምንድን ነው ትግስት ፍራቻ አይደለም ምናምን ንቀን ለመተው ነው እንጂ ምናምን ብሏል። እንግዲህ የብዙዎቹ ነገ ሰዎች ብሩክ ንቆትቷል ማለት ነው። ስለዚህ ትግስት ፍራቻ አይደለም ብሏል። እንግዲህ ትግስት ፍራቻ ስላልሆነ ምንም ብን ቢባል ብሩክ እና ሃይሚዬ ታርቀዋል እንኳን ደስ ያላቸው ነው። በጣም ደስ ብሎኛል። ፋሚሊ በተረፈ ደህና ዋሉልኝ። መልካሙን ደግሞ በኋላ ያሰማናል ማለት ነው።